ሰላም ውድ ክርስቲያኖች እንዴት ናችሁ? ሰላም ናችሁ? እንግዲህ ሰሙነ ሕማማትን ከሰኞ ጀምሮ ያሉትን ዕለታት እያየን መተናል። ዛሬ ደግሞ ዕለተ ዓርብን እናያለን። ዕለተ ዓርብ ስቅለተ ክርስቶስ በመባል ነው የሚታወቀው። የድህነት ቀንም በሚባል ይታወቃል ማለት ነው። ይህቺ ዕለት አዳም ሔዋን የተፈጠሩባት ከገነት ተሰደው የወጡባት ዕለት ናት። ጌታችን አስቀድሞ የስነፍጥረት ስራውን እንደፈጸመባት አሁንም የደህነት ስራውን ፈጸመባት ማለት ነው። በዚች እለት በዚች እለት በአምላካችን ላይ የተፈጸመው መከራ እጅግ አሰቃቂና በፍጡር ሊገለጹ የማይችሉ ናቸው። የክብር ባለቤት ጭፍሮች ይዘው በሊቀ ካህናቱ ፊት አቀረቡት። ሊቀ ካህናቱም የእግዚአብሔር ልጅ ክርስቶስ እንደሆንክ ንገረን ብለው ሲጠይቁት ጌታም አንተ አልህ። የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናት ሲመጣ ታያላችሁ ሲለው፣ ሊቀ ካህናቱ ተሳደበ በማለት ፊቱን ነጨ፣ ልብሱንም ቀደደ። በኦሪት ሕግ እንዲህ ያደረገ ሊቀ ካህን ይሻር ትል ነበረ። ጌታ እንደተሾመበት፣ እርሱ እንደተሻረበት ለማጠየቅ ይህ ነገር ተፈጸመ ማለት ነው። በማቴዎስ ወንጌል ምዕራፍ 26 ከቁጥር 57 ላይ ተጽፎ የሚገኝ ኃይለ ቃል ነው። ጌታ እንደተናገረው ጴጥሮስ ዶሮ እስኪጮህ ሶስት ጊዜ ካደው። በዚያም ጊዜ ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ ሶስት ጊዜ ትክደኛለ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ጌታ ያለውን አስታውሶ እንዲህ ሲል አለቀሰ፣ ከሁሉ ይልቅ እወደው ከሁሉ አስቀድሞ እኔ ልካደው ብሎ ከልቡ ስላለቀሰ ንስሐውን ተቀብሎታል። በማቴዎስ ወንጌል ምዕራፍ 26 ከቁጥር ስድስት ላይ የሚገኝ ቃል ነው። ጌታችን ኢየሱስ ክርስቶስ መጀመሪያ የተያዘባት ምሽት ሐሙስ፣ 3 ሰዓት ማታ ነበረ። ይህን ገና ሲናገር እነሆ አስራ ሁለቱ አንዱ ይሁዳ መጣ ከርሱ ጋርም ብዙ ህዝብ ሰይፍና ጎመድ ይዘው ካህናት አለቆች ከህዝቡ ሽማግሌዎች ዘንድ መጡ። ማቴዎስ 26:47 ስለዚህ ይሁዶች ጭፍሮችና ካህናት የካህናት አለቆች ከፈሪሳውያን ሌሎችም ተቀብሎ በችቦና በፋና በጋሻም ጦርም ወደዛ መጡ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ? አላቸው። የናዝሬቱ ኢየሱስም ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎም የሰጠው ይሁዳ ደግሞ ከነሱ ጋር ቆሞ ነበረ። እንዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈገፈጉ፣ በምድርም ወደቁ። የዮሐንስ ወንጌል ምዕራፍ 18 ከቁጥር 3 እስከ ስድስት ጌታችን ኢየሱስ ክርስቶስ የታሰረበት ጊዜ መንፈቀ ሌሊት ወይም ሐሙስ ምሽት ስድስት ሰዓት ነበር እንግዲህ የሻለቃውና ጭፍሮቹም የአይሁድም ሎሌዎች ኢየሱስን ይዘው አሰሩት። የዮሐንስ ወንጌል ምዕራፍ 18 ከቁጥር አስራ ሁለት አስራ ሁለት ሰዓት ጊዜ ነክ አርብ ጠዋት ጌታ ኢየሱስ ክርስቶስ በጲላጦስ ፊት በፍርድ አደባባይ ቆመ። ሲነጋም የካህናት አለቆች እና የህዝቡ ሽማግሌዎችም ሁሉ ሊገሉት በኢየሱስ ተማከሩ። አስረውም ወሰዱት ለጊዜው ለጴንጤናዊ ጲላጦስ አሳልፎ ሰጡት። በፍጥረታት ሁሉ ላይ የሚፈርደው ሰማያዊ ንጉስ ለፍርድ አደባባይ ቆመ። ጴጥሮስም መርምሮ ለሞት የሚያበቃ ይቅርታ ጲላጦስም መርምሮ ለሞት የሚያበቃው አንዳች አጣበት። ህዝብ ግን ስቀለው፣ ስቀለው እያሉ አብዝተው ጮሁ። የተባለችው የጲላጦስ ሚስት ክፉ እንዳያደርግበት ለባለ መልእክተኞች ላከች፣ ስለእርሱም በህልሟ ስትሰቃይ አድራለችና። ጲላጦስ ክርስቶስ የገሊላ ሰው መሆኑን ሲረዳ የገሊላ ገዢ ወደሆነው ሄሮድስ ሰደደው። ጲላጦስ እና ሄሮድስ በግዛት እና በዳኝነት ይጣሉ ነበር፣ አሁን ግን በጌታ ሞት ታረቁ። ሄሮድስ ገርፎ ለጲላጦስ መለሰለት። ማቴዎስ ምዕራፍ 27 ከቁጥር 1 እስከ 14። ዓርብ ሶስት ሰዓት ዓርብ ሶስት ሰዓት፣ ሶስተኛው እንግዲህ ዓርብ ሶስት ሰዓት ላይ ጌታችን ከጲላጦስ ፊት ቀርቦ የተገረፈበት ሰዓት ነው። በዚያ ጊዜ ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሸዋ አክሊል ጎንጉነው በራሱ ላይ አኖሩ። ቀይ ልብስም አለበሱት። ሶስተኛውም ምን ሶስተኛ ምን ነው ያደረገውስ ክፋት ምንድን ነው? ለሞት የሚያደርሰውን በደል አላገኘሁበትም። ስለዚህ ቀጥቼ እፈታዋለሁ አላቸው። እነርሱ ግን እንኳ ሊራሩ ጀርባዬ ለገራፊዎች ጉንጬንም ለጸጉር ነጪዎች ሰጠሁ፣ ፊቴንም ከውርደትና ከክፋት አልመለሱም። ኢሳያስ ምዕራፍ 50 ከቁጥር ስድስት እንዳለ ነብዩ? አርባ ጅራፍ ብቻ መግረፍ ሲኖርባቸው እየተፈራረቁ ክንዳቸው እስኪዝል ስፍር ቁጥር የሌለው ጅራፍ ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ ስጋው አልቆ አጥንቱ እስኪታይ ገረፉት። ጲላጦስም ለስልጣኑ በመፍራት ንጹሕ እንደሆነ እጁን በመታጠብ እንዲሰቅሉት አሳልፎ ሰጣቸው። ማቴዎስ ምዕራፍ ሀያ ሰባት ከቁጥር ሀያ አራት እስከ ሀያ ስድስት አርብ ስድስት ሰዓት ጌታችን ኢየሱስ ክርስቶስ እጅና እግሩን ቸንክሮ በቀራኒዮ አደባባይ የተሰቀለበት ሰዓት። ከዘበቱበት በኋላ ቀይ ልብስ ገፈፉት፣ ቀዩን ልብስ ገፈፉት፣ ልብሱን አለበሱት፣ ሊሰቅሉትም ወሰዱ። ከባዱን ዕፀ መስቀል መሸከሙን ከባዱን ኃጢአት እንደ ተሸከመ የሚያጠይቅ ነው። ቅዱስ ጴጥሮስ ኃጢአታችንን በእንጨት ላይ ተሸከመ እንዳለ አንደኛ ጴጥሮስ ምዕራፍ ሁለት ከቁጥር ሀያ ሁለት ስምዖን የተባለ የቀሬና ሰው ነገር ፈርቶ ተሰውሮ ውሎ ነበር። ተፈጽሞ ይሆን ብሎ ሊመለስ አገኙት። አንተም እርሱ ወገን ነህ፣ መስቀሉን ተሸከም ብለው አሸከሙት። ሚስጢሩ ግን ጌታ ከበረከት መስቀሉ ሊያሳትፈው ስለፈለገ ነበረ። ማቴዎስ ምዕራፍ 27 ከቁጥር 27 እስከ 31። ወንበዴ እንዲመስላቸው ደግ አደረጉ፣ የስራው ነው እንዲሉ በግራና በቀኝ ወንበዴዎች አድርገው ሰቀሉት። ትንቢተ ኢሳይያስ 53-12 ላይ ከአመጸኞች ጋር ተቆጠረ ያለው ተፈጸመ። ጌታችን በፍጹም ያፈቅረው የነበረው የሰው ልጅ ሊክስ መጥቷል። ና ወደ እጸ በለስ የገሰገሱ የአዳም እግሮች ለመካስ እግሮቹ ተቸንክረው ዋሉ። የበለስ ፍሬ የቀጠፉ እጆቹን ለመካስ እጆቹ ተቸንክረው ዋሉ። ጣፋጩን የበለስ ፍሬ መቅመሱን ለመካስ መራራ ሐሞት ቀመሰ። ጲላጦስ አይሁድ ተመቅኝተው ለሞት አሳልፈው እንደሰጡት ያውቅ ነበርና የአይሁድ ንጉስ የናዝሬቱ ኢየሱስ የሚል ጽሑፍ በሶስት ቋንቋ በጽርእ ወይም ግሪክ፣ በህብራይስጥ፣ በሮማይስጥ በመጽሐፍ መስቀሉ ላይ አኖረ። ቅዱስ ማርቆስ ምዕራፍ አስራ አምስት ከቁጥር ሀያ አምስት ላይ ጌታችን በሰቀሉት ጊዜ ሶስት ሰዓት ነበረ ይበል። ቅዱስ ዮሐንስ ደግሞ በምዕራፍ አስራ ዘጠኝ ከቁጥር አስራ አራት ላይ ስድስት ሰዓት መሰቀሉን ገልጿል። የተለያዩ አይደሉም። ነገር ግን እንደ ቅዱስ ዮሐንስ ቅዱስ ማርቆስ ግን ሶስት ሰዓት ማለቱ ጌታችን የመስቀል ነገር የተበየነው የተወሰነው በሶስት ሰዓት መሆኑ ነው። የተወሰነበት ሰዓት ይዞ ከተወሰነ መስቀሉ እንደማይቀር አውቆ ሶስት ሰዓት አለ። አርብ ዘጠኝ ሰዓት ነፍሱን ከቅዱስ ስጋው በገዛ ስልጣኑ የለየበት ሰዓት በዘጠኝ ሰዓት ኢየሱስ ኤሎሄ ኤሎሄ ላማ ሳባክተኔ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ነፍሱንም በገዛ ፈቃዱ ሰጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀልን ከተቀበለ በኋላ የሰው ልጅ ያጣውን ሕይወት በሞቱ ለመካስ መራራ ሞትን በፈቃዱ ተቀበለ። ነቢዩ ኢሳያስ እንደተናገረው እግዚአብሔር የወላችን በደል በራሱ ላይ አኖረ ተጨነቀ ተሰቃየ አፉንም አልከፈተም ለመታረድም እንደሚነዳ ጠቦት በሸላቶቹ ፊዝም እንደሚል በግ እንዲሁ አፉን አልከፈተም ከኃያላን ጋር ምርኮን ይካፈላል ነፍሱም ለሞት አሳልፎ ሰጥቷልና በትንቢተ ኢሳይያስ ምዕራፍ 52 ከቁጥር ስድስት እስከ አስራ ሁለት አርብ አስራ አንድ ሰአት ጌታችን ኢየሱስ ክርስቶስ ቅዱስ ስጋውን ከመስቀል ወርዶ ወደ መቃብር የወረደበት ሰዓት ነው ከአለት በወቀረው በአዲሱ መቃብር አኖረው። በመቃብሩም ደጃፍ ታላቅ ድንጋይ ከባሎ አኖረ። ሰርክ በሆነ ጊዜ ምእመናን በአንድነት እግዚኦታውን በአንድ ላይ ከካህናት ጋራ ካሉ ከቄሱ ወደ ቄሱ እየቀረቡ ስግደት እንዲሰጣቸው ይጠይቃሉ። ቄሱም በወይራ ቅጠል እየጠበጠበ ቀን ሲሰግዱ ከዋሉት ሌላ ተጨማሪ ስግደት ይሰጣቸዋል። እንግዲህ በቅዱስ ቤተ ክርስቲያን ስርዓት ይከናወናል ማለት ነው። ጥብጣቤው የጌታችን መስቀሉ ነው። ወይራ መሆኑ ወይራ ንጹህ እንደሆነ የጌታችን መከራ መስቀሉ ከባድ መሆኑን ለማስታወስ ነው። በመጨረሻ ምንሴ ብሆ እያሉ ሊቃውንት እግዚአብሔርን በማመስገን ዕለተ ዓርብ የተደረገበትን ሁሉ በማሰብ የቤተ ክርስቲያን ሥርዓትን ይደመድማሉ ማለት ነው። ክቡራን የቻናሌ ተከታታዮች፣ እንግዲህ እንደዚህ እያለ ይፈጸማል። እንበለ ደዌ ወሕማም ንብለጻማ ወይ ድካም አመከመዮም የአብጽሃና የአብጽህ ክሙ እግዚአብሔር በፍስሓ ወበሰላም ስለ ተከታተላችሁኝ አመሰግናለሁ። እንግዲህ ነገ ደግሞ ስለ ቀዳሜ ስዑር እና እንዲሁም ስለ ትንሣኤው የቀሩትን ነገሮች እንነጋገራለን። እስከ ፍጻሜ ስለቆያችሁ ስላዳመጣችሁኝ አመሰግናለሁ።